ተናስጠልን፣ ሰላም በኢትዮጵያና በመላው ዓለም ያላችሁ ተከታታዮች። እንደምንቆያችሁ አንድ ሰዓት ሆኖ ኢቲቪ ዜና 57 ተመልሷል። እዚህ አዲስ አበባ ከሚገኘው ዋናው ስቱዲዮ እኔ ሰለሞን ኃይለ የሱስ ዜናዎችን እመራለሁ። አበይት ነጥቦቹን እነሆ። በሀገረ መንግስት ታሪክ ጠንካራና ተሻጋሪ ተቋማት ያለ መገንባታቸው ኢትዮጵያ የባህር በር ጭምር እንድታጣ እንዳደረጋት ምሁራን ተናገሩ። ኢትዮጵያ በሴራ ያጣችውን የባህር በር ጥያቄ ለማስመለስ እየሄደችበት ያለው ርቀት የተባበሩት መንግስታት ድርጅት ኮንቬንሽንን ያማከለ ስለመሆኑ ተገለጸ። የአሜሪካ ፕሬዚዳንት ዶናልድ ትራምፕ ለሀገራቸው የጦር ሚኒስቴር የኒውክሌር መሳሪያ እንዲሞክሩ ትዕዛዝ ስለ መስጠታቸው ከውጭ ዜና አብራችን ቆዩ።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 ወደ ቀዳሚው ዜና አልፋለሁም በሀገረ መንግስት ታሪክ ጠንካራና ተሻጋሪ ተቋማት ያለመገንባታቸው ኢትዮጵያ የባህር በር ጭምር እንድታጣ እንዳደረጋት ምሁራን ይናገራሉ ለውጡን ተከትሎ በሀገሪቱ ጠንካራ ተቋማት በመገንባት የህዝብ አገልጋይነት እንዲረጋገጥ የሚያስችሉ ስራዎች እየተሰሩ ስለመሆኑም ተመላክቷል በጉዳዩ ዙሪያ ይመራደም ተከታዩን ይዟል። ሀገር በትውልድ ቅብብሎች ትሰራለች ጠንካራ ተቋማት ደግሞ ሀገርን ዋልታና ማገር ሆነው ያስቀጥላሉ። ይህ የሚሆነው ተቋማት የህዝብ አገልጋይነት እሳቤን ተላብሰው ነጻ፣ ገለልተኛና ወቅቱን በዋጅ አሰራር ሲገነቡ ነው። የሀገር መሪ ይሄዳል ይመጣል፣ መንግስትም ይቀያየራል። መመሪያቸውን የዲሞክራሲ ስርዓት ያደረጉና ስለ ሀገርና ህዝቦቿ ተብለው የተሰሩ ተቋማት ግን የታነጹበትን የህዝብ አመኔታ ይዘው ሁሌ የሚቀጥላሉ። በዚህ ረገድ ረጅም የሀገረ መንግስትነት ታሪክ ያላት ኢትዮጵያ እንዲህ አይነቱን ከ ሲገዙ ስርዓት አገልጋይነት ተላቀው ስለ ህዝብ የቆሙ ጠንካራ ተቋማት መገንባት ብሎ ነገር አልታደለችም። ኢትዮጵያ በየዘመናቱ ለገጠሟት ስብራቶች በተቋማት ይጠገኑ ዘንድ ዘላቂ ነገሩ ላይ ከማተኮር ይልቅ በግለሰቦችና ቡድኖች ፈቃደኝነት ብቻ መመስረታቸው እንደ ሀገር ከፍተኛ ኪሳራን አስከትለዋል። ጠንካራ ተቋማት ባለመኖራቸው እስካሁን ድረስ ያገኘናቸው ችግሮች የደረሱብን ችግሮች ደርሰውብናል። ለምሳሌ ጠንካራ መንግስታዊ ተቋም ቢኖረን ኑሮ ተቋማችን ስትሮንግ ቢሆንና ለሀገር የሚያስብ ቢሆን ኑሮ ቀይ ባህርን አተን የተቆረጠች ሀገር አንሆንም ነበረ። የባህር በር አተን የተለያዩ ኮስት የተለያዩ ችግሮች ላይ አንወርቅም ነበረ። ብሔራዊ ክብራችንን አናጣም ነበረ። ድንበር አናጣም ነበር። ምጽዋንና አሰብን አናጣም ነበረ። መንግስት በተቀያየረ ቁጥር አብረው እየፈረሱ ከዜሮ የመጀመር አባዜ ጠንካራ የሲቪል ሰርቪስ የሚሆኑ የጸጥታ እንዲሁም የዲሞክራሲና የፍትህ ተቋማት የመገንባት ጉዞ ህልም ሆኖ ቀርቷል። ዲሞክራሲን የመገንባት የልምምድ ጉዞ የፖለቲካ ምህዳርን የመሸከም ኃላፊነትን የሚያሳልጡ ጠንካራ ተቋማት ተፈጥረው ማየት ለኢትዮጵያ እንደ ምግብ የተራበችው እንደ ውሃ የተጠማችው ሀቅ ነው። ሁሉን አፍርሶ ከባዶ የመጀመር ታሪክ ከእንግዲህ ማብቃት አለበት የሚለው የመደመር መንግስት በፊት ወረቶች ጥሩ የተሰራን ይዞ ስህተትን እያረሙ ጠንካራ አቅምን የመገንባት ጉዞ ውስጥ ገብቷል። በየጊዜው የሚሰሩ በጎ ስራዎችም ቢሆኑ በጠንካራ ተቋማት ካልተደገፉ በስተቀር ቀጣይነታቸው ጥያቄ ውስጥ ይወድቃል። ይህን ታሳቢ በማድረግም የተቋማት ግንባታ አንገብጋቢ የስራ አቅጣጫ ተደርጎ እየተተገበረ ለመሆኑ መድኗ አዲስ አበባ ማሳያ ትሆናለች። የተቋም ግንባታ ለአዲስ አበባም ቁልፍ ስራ ነው በተለይ ደግሞ የሀገራችን መዲና እንደመሆነ ብዙ ዲፕሎማቶች የሚኖሩባት አገልግሎት የሚፈልጉባት አፍሪካኖች ዋና ከተማችን ብለው የሚጠሯት ከተማ ላይ የሚሰጠው አገልግሎት ተወዳዳሪ፣ ፈጣን ደረጃውን የጠበቀ መሆን መቻል አለበት ነው። ይህንን ለማድረግ አንዱ ተቋማቶች በአስተሳሰብ ደረጃ የህዝብ አገልጋይ ነን ብለው ራሳቸውን እንዲገነቡ የማድረግ ስራ ነው የሰራን ያለ ነው። ዛሬ ላይም ቢሆን የአገልግሎት አሰጣጥ ዙሪያ ያሉ ብልሹ አሰራሮች በድንገት የተወለዱ ሳይሆኑ ተቋማት ከፖለቲካ ስርዓት መለዋወጥ ጋር የሚፈርሱና የሚገነቡ ከመሆናቸው የመነጨ የቆየ ችግር እንደሆነም ይገለጻል። በእርግጥ ስር የሰደደ የተቋማት ብልሽት የብዙ ዓመታት ፈተና ለሆነባት ሀገር በአንድ ጀንበር ይስተካከላል ብሎ መጠበቅም ዘበት ያስብላል። ለዚህም ነው ጠንካራ ሀገርና ተቋማት መገንባት የትውልድ ቅብብሎች ነው የሚባለው። የአሁኑ ትውልድ መሰረት ይገነባል ቀጣዩ ደግሞ ዘመን በዋጃ አሰራር አሻሽሎ ያስቀጥላል እንደማለት ተቋማት የአንድ ሀገር ህልውና ናቸው እነዛ ተቋማት በትክክል መሬት ላይ ሲወርዱ ነው የሚገባቸውን ስራ ለታቀደላቸው እቅድ ሲውሉ ነው ሀገር ማደግ የምትችለው ያደጉ ሀገራት የደረሱበት ደርሰን ከዛም ለማለፍ እንድንችል አሰራራችን መበልጸግ አለበት ከድሮ ጀምራ አለም ትረስት የሚያደርጋት የሚያምናት ሀገር በሰራተኝነቷ በጉብዝናዋ ለምንድን ነው ድርጅቶቻችን ዛሬ ያን የታሰበውን ውጤት ያላመጡት? ያ መፈተሽ አለበት፣ ያ መጠናት አለበት፣ መታረም አለበት ባይ የዲሞክራሲ ስርዓት ግንባታ ሂደትም ቢሆን በኢትዮጵያ ረዘም ያሉ ዓመታት ያስቆጥር እንጂ ነፃና ገለልተኛ የሆኑ ጠንካራ ተቋማት ባለመፈጠራቸው የተባለውን ያህል ሳይ ሳካ ቀርቷል። እናም ኢትዮጵያውያን የሚጠይቁትን የዲሞክራሲ ስርዓት ጠንካራ ተቋማትን በመገንባትውን እንዲሆን ከሀገራዊ ፍልስፍና ጋር አዛምዶ መተግበር እንደሚያሻ ኢትዮጵያዊ ዲሞክራሲ ፍለጋ በሚል መጽሐፍ ደራሲ የሆኑት ዶክተር ተስፋዬ በልጅጌ ይናገራሉ። ቤታችን ያለን ነገር ትተን ሌላ እያማተርን ቆይተናልና ወደ ውስጣችን ተመልክተን ለኢትዮጵያዊ ጥያቄዎች አብዛኛዎቹ ምላሾች በኢትዮጵያውያን እጅ ስላለን ይህንን በኢትዮጵያዊ እጅ ያለን ነገሮች በአግባቡ አውጥተን እንጠቀም የሚል ሀገራዊ ፍልስፍና ሀገራዊ እሳቤ ነው የተወለደው። አሁን ላይ ኢትዮጵያ የተያያዘችው ተቋማትን በቴክኖሎጂ የማደራጀት ስራና ህዝባዊ የአገልጋይነት እሳቤ የተገልጋይን እንግልት፣ የአገልጋይን መሰላቸት የሚቀንስ የዘመኑ መፍትሔ ሆኖ መጥቷል። የዲሞክራሲና በሌሎች ዘርፎች ያሉ ጠንካራ ተቋማት ባልተገነቡ ጊዜ የሀገረ መንግስት ግንባታው ችግር እንደሚገጥመው የተረዳችው ኢትዮጵያ አሁን ላይ በመፍጠርና በመፍጠን እየሰራች ነው። ኢትዮጵያ በሴራ ያጣችውን የባህር በር ጥያቄ ለማስመለስ እየሄደችበት ያለው ርቀት የተባበሩት መንግስታት ድርጅት ኮንቬንሽንን ያማከለ ስለመሆኑ ይነገራል። አሁናዊው የኢትዮጵያ መንግስትና ህዝብ የሀገሪቱን መጻኢ ተስፋና ና ድል የሚበይነውን የቀይ ባህር ተፈጥሯዊ ወሰን ለማስገኘት የሚያደርገው ጉዞ ታሪካዊ ስህተትን ለማረምና የኢትዮጵያን እውነት ለመግለጥ ታሳቢ ያደረገ ስለመሆኑም ይታመናል። ለመሆኑ ኢትዮጵያ የስልጣኔዋ መነሻ እንደሆነ በሚነገርለት የቀይ ባህር ቀጠና ስለምን ተገፍታ ወጣች? ተከታዩን ትንታኔ እንጋብዛችሁ። ቀይ ባህር፣ የኢትዮጵያ ወደቦች የንግድና የስልጣኔ ማዕከል ሆኖ በሺህ ለሚቆጠሩ ዓመታት ስለመዝለቁ የታሪክ ተመራማሪዎችና ጻሕፍት ለትውልድ ያሻገሯቸው እውነታዎች ህያው ምስክሮች ናቸው። ኢትዮጵያ በ3ና በ4 ሺህ ዘመናት ከአክሱም ስልጣኔ ጀምሮ ከፍተኛ የባህር ኃይል የነበራት እስከ ህንድ እስከ ሮማን ስልጣኔ መሪዎች ጋር ሁሉ ተጋግዛ ከፍተኛ ስራዎችን የምትሠረብ ባለ ብዙ የወደቦች አገር የነበረች ነው። ይህ ብቻም አይደለም፤ ቀይ ባህር የኢትዮጵያውያን የታላቅነት የኃያልነትና የተፈጥሮ ወሰኗ መገኛም ጭምር ሆኖ አገልግሏል። ከ1983 የመንግስት ለውጥ ጀምሮ ግን በወቅቱ ሀገሪቱን ያስተዳድር በነበረው መንግስት ውሉ በማይታወቅና እስካሁንም ደብዛው በጠፋውና ማስረጃ ባልተገኘለት አኳኋን ኢትዮጵያ ለአያሌ ዘመናት ከናኘችበትና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 የአንድ ሳንቲም ሁለት ገጾች ናቸው። አባይን ውሃ ተፈጥሯዊ ፍሰት ተቀብለው ያ ፍትሐዊ የወንዝ መጠቀም ይገባኛል ጥያቄዎቹን አክብረው እንዲሄዱ የጣረችውን ያህል በአሰብ ላይ ሲመጣ የሚሸረብባት ሴራ የዛኑ ያህል ታሪካዊና ተፈጥሯዊ ፍትሕ ያጣችበት ነ ይሄ በቀላሉ የኮንስፓይረሲ ቲዮሪስት ነው። እንዲያም ሆኖ ይህንን ታሪክ ይቅር የማይለውን በደልና ሴራ የፈጸሙባትን ግለሰቦች በመቃወም በኢትዮጵያ ላይ በጓዳ የተሸረበባትን ድርጊት አግባብ እንዳልነበረ ግን የሞገቱ እውነተኛ ልጆቿ እንደነበሯት አይዘነጋም በታሪክ ይህም ጉዳይ በህግ ሊታይና ሊፈታ የሚችለው በኢትዮጵያ ህዝብ ውሳኔ ብቻ ነው ይህ ጉባኤ የሽግግር መንግስቱን ለመመስረት የተዋቀረ ብቻ መሆኑንና የኢትዮጵያን ህዝብ በምንም አይነት የማይወክል መሆኑን ደጋግመው አስገንዝበውናል። በዚህ መሰረት ይህ ጉባኤ በኢትዮጵያ ህዝብ ስም ምንም ጉዳይ ሊወስን፣ ሊያግድ ወይም ሊሰርዝ አይችልም። በዚያን ወቅት ስለ ቀይ ባህርና በቀይ ባህር ቀጠና አሰብን ጨምሮ ኢትዮጵያ ታስተዳደራቸው ስለነበሩ ወደቦች የሚያነሱ ቡድኖች፣ ሀገር ወዳድ ግለሰቦችና ፖለቲከኞች መሳደድ መታሰርና በግዞት ሀገራቸውን ለቀው እንዲሰደዱ ማድረግ እጣፈንታቸው ሆኖ የግፍ ጽዋን የተጎነጩም እልፎች ነበሩ። አሁን ላይ ያለው ትውልድና የመንግስት እሳቤ የኢትዮጵያን የቀይ ባህር የተፈጥሮ ወሰንና የባህር ይገባኛል ጥያቄ አንግቦ ሲነሳም በኢትዮጵያ ላይ የተፈጸመው ፍርደ ገምድል ግፍና ያስከተለው ውጤት ባለም አቀፍ ሕግ ፊት ቅቡልነት የሌለው ከመሆኑን ባሻገር ከሩብ ምዕት ዓመታት በኋላ የተሰራውን ታሪካዊ ስህተት ለማረም አላማውን ያደረገ የሰጥቶ መቀበል ዲፕሎማሲ ትልም ውጤትም ነው። የተባበሩት መንግስታት የባህር በር ስምምነትን አንቀጽ 127ን አንቀጽ 125ንና አንቀጽ 131ን 1982 ላይ በእርግጥ ጃማይካ ላይ ተሻሽሎ ዝርዝር ባህር በር የሌላቸው ሀገሮች ወደብ አካባቢ ማስተዳደር እንደሚችሉ መንገድ መስራት እንደሚችሉ ተባብሮው ኢኮኖሚያዊ ይገዛ ተደራርገ መስራት እንደሚችሉ ያ ሁሉ ርቀት ተሂዷል። አሰብን ተብሏል። አሁን ጀኔሬተር ለማስገባት ሲባል አንፈልግም የተባለበትን መንገድ ኢትዮጵያ ህዝብ ሰምቶታል። እነዚህ ሁሉ ኮንቬንሽን ውስጥ ያሉ ነገሮች ናቸው። ነገር ግን ለምንድን ነው ተብሎ ሲጠየቅ ከዛ ጊዜ ጀምሮ ያሉ የሴራ ፖለቲካዎች ማጠንጠኛ ነው። 1982 ኬስ ክሎስድ አሁን እንደገና የተከፈተው ታሪካዊና ተፈጥሮአዊ መብታችንን የባሕር በር የማግኘት መብታችንን የማስጠበቅ ሁኔታ ነው። ይህ በተባበሩት መንግሥታት ድርጅት የወደብና የባሕር በር ኮንቬንሽን ሕግን ያከበረው የኢትዮጵያ ሕዝብና መንግሥት ጥያቄና ጉዞም የሀገሪቱን ሁለንተናዊ የድገት አቅጣጫ ባመላከተ መንገድ የመፃኢ ኢትዮጵያን ክብርና ልዕልና ለመመለስ ዓላማ አድርጎ እየተሠራበት ያለ የአደባባይ ሐቅ ሁኖ ቀጥሏል። ይህ በዚህ እንዳለ ኢትዮጵያ በዘመናት ሂደት የባሕር በር ማጣትንና መሰል ብሔራዊ ጥቅሞቿን የሚፈታተኑ የተለያዩ ውስጣዊና ውጫዊ ጫናዎችን አስተናግዳለች። በታሪክ እነኚህ ጫናዎች ሀገሪቱ ከጥገኝነት እንዳትላቀቅ ያሏትን ሀብት በሚገባም እንዳታለማ ሲያደርጓት ስለመቆየታቸው የዘርፉ ምሁራን ይገልጻሉ። በጉዳዩ ዙሪያ ብሩክታይ ተገኝ ተከታዩን ይዛለች። ኢትዮጵያ የምትገኝበት መልክዓ ምድራዊ አቀማመጥ ወሳኝነት የዓለም ሀገራት ትኩረት እንድትሆን አድርጓታል። ይህም በየዘመኑ ቀና ለማለት የምታደርገውን ጥረት ለመፈተን የውስጥና የውጭ ጠላቶች በብዙ ሲተጉ ተስተውለዋል። አሁንም ይህንን የውድቀት ታሪክ ለመፋቅ በሞከረች ቁጥር የሚገጥሟት ፈተናዎች አልቆሙም። ኢትዮጵያ በሁለት እግሯ መቆም እንዳትችል የሚሹ የሚሰሩ ሀገራት ባሉበት ሁኔታ ኢትዮጵያውያን የናሽናል ኢንትረስትን ለይተው ማወቅ ካልቻሉ ለፖለቲካ ፍጆታ ብቻ ለጠላት ፍላጎትና ጥያቄዎች ተላልፈው ከተሰጡ የነሱን ፍላጎት ለማሳካት ቀላል መንገድ ይመስላቸው ከጠላት ጋር ማበር ነው። እነዚህ ጫናዎች ኢትዮጵያ ከጥገኝነት እንዳትላቀቅ፣ ወደ ኋላ ለመጎተት ያለመ መሆኑንም ምሁራን ያነሳሉ። ከኢትዮጵያ ታሪክ የምንማረው ኢትዮጵያ ከውስጥና ከውጭ ተጽዕኖ ውስጥ ስትገባ ለኢትዮጵያ ወሳኝ የሆኑ ጉዳዮች ትታጣ አሰብን የሚያጣንበት በዛ ነው። እነዚህ የታሪክ ውጣ ውረዶች የሚያሳዩት ኢትዮጵያ ብዙ ነገር ያጣች ከውስጥና ከውጭ ትልቅ ተጽዕኖ ሲመጣበት ትላልቅ ነገሮችን አጥታለች፣ የውስጥ ጥንካሬ ሲኖራት ደግሞ የሚያስፈልገውን ነገሮችን አስጠብቃለች ማለት እንችላለን። ባዳዎች እነዚህ የኢትዮጵያ ብሔራዊ ጥቅም በተቃራኒ የሚቆሙ ሀገራት ሀገር ውስጥ ያለው ጊዜያዊና ትናንሽ ጥቅሞችን የሚፈልጉትን ስፖንሰር እያደረጉ ደካማ ኢትዮጵያ እንድትፈጠር አድርጓል። ይሄ የኢትዮጵያ መሰረታዊ አንዱ ትልቁ የውጭ ግንኙነት ላይ ብሔራዊ ጥቅም መሸራረፍ ዋናው ይሄ ነው። በቃ ውስጥ ያሉትና ውጭ ያሉ የውስጡ ባንዳ የውጩ ባዳ አንድ ላይ ማሆኑ፣ ጫናዎቹ እድገቷን ከማደናቀፍ ባለፈም ሀገሪቱ ብሔራዊ ጥቅሞቿን ለማስጠበቅ በምታደርገው ጥረት ላይ እንቅፋት መሆናቸው አልቀረም። ኢትዮጵያ አሳክታ ለዓለም ያሳየችው እንደ ታላቁ ሕዳሴ ግድብ ያሉ ግዙፍ ፕሮጀክቶች ግን እነዚህን ፈተናዎች ወደ አይበገሬ አቅም መለወጥ እንደሚቻል ማሳያ ናቸው። ኢትዮጵያውያን ለዓላማቸው መቆም መታወቂያቸው ነው የሚሉት የቀድሞው የአሜሪካ ዲፕሎማት ቲቦርናዥ በፈተናዎች መጽናትና ጀምሮ መጨረስንም ለዓለም እያሳዩ ያሉ ሕዝቦች ናቸው ብለዋል። ኢትዮጵያውያን በጋራ አንድን ግብ ዓላማዬ ብለው ከያዙት ያንን እውን ከማድረግ የሚያቆማቸው ኃይል የለም። በዲፕሎማትነት ዘመኔም በከፍታ የሚሆን ዝቅታ ዓላማቸውን ለማሳካት ሲጥሩ ለመመልከት ችያለሁ። አንዳንዶች ይህንን የማይናወጥ አቋሟ ግትርነት ነው ቢሉም ለኢትዮጵያውያን ግን በአቋም መጽናት ነው። ኢትዮጵያ ለልማት በምታደርጋቸው እንቅስቃሴዎች ላይ ሁለት ጫፍ የያዙ ሀሳቦች ይነሳሉ። ነገር ግን የቅኝ ግዛት እሳቢዎችን በመተው ለጋራ ተጠቃሚነት መቆም የግድ ይላል። ምክንያቱም አሁናዊ የጂኦ ፖለቲካ አካሄዶች ተቀይረዋል። ይህንን መቀበል ይኖርባቸዋል። ኢትዮጵያ ያነሳቸውን የባህር በር ጥያቄን ከጸባጫሪነት አኳያ የሚመለከቱት ሀገራትም አንድ ሁለት ብቻ አይደሉም። የዚህ መነሻም ኢትዮጵያን በአግባቡ ካለማወቅ የመነጨ ነው። ኢትዮጵያ እንደ ሀገር መንግስታቱ ቢቀያየሩም የማይቀየረው ሀገራዊ ጸባይ አለው። ያም ምንድነው? ዓለም ላይ ስርዓታዊ ስጤት ናት። ኢትዮጵያ ለራሷ ብቻ ሳይሆን ወደዛ መሄድ ለአካባቢው ህብረተሰብም ለዓለም ሀገራትም ኮንትሪቢሽን አለ ለምሳሌ አሁን ይሄ ከኢትዮጵያና ደቡብ ሱዳን ውጭ እዚህ አካባቢ ያሉት ሀገራት ሁሉ አክሰስ ቱ ዘ ሲ አላቸው ይሄ ግን ያለማ ነው ለምሳሌ ሙጽዋን ብትወስድ አሰብን ብትወስድ ዝም ብሎ ነው የተቀመጠው ምንም ስራ የለም ኢትዮጵያ ወደዛ ልቅራብ ወደዛ ብትቀርብ ብዙ ህዝብ ነው ብዙ ህዝብ ማለት ፕሮዱስ ያደርጋል ፕሮዳክሽን ደግሞ ሀብት ያመጣል ንግድ ይመጣል ኢንቨስትመንት ይመጣል ቱሪዝም ይመጣል ይሄ እድገት ዲቪደንድ ነው ልነሱም ይሆናል ሶ ኢትዮጵያ ወደዛ ብትቀርብ ያ ይሰራ ይሰራ ጥሩ ነገር ነው። ኢኮኖሚ ነዲቪድን ጥመው ነው። ሶ ለአካባቢው ኢኮኖሚ ትሩፋት ነው ነው ይጠቅማል። እኛንም ይጠቅሙ እነሱ ጠ በፈተና ጸንተው ሀያል የሆኑ ህዝቦች ታሪክ እንደሚያስታውሳቸው ሁሉ ኢትዮጵያውያንም ጫናዎችን በመቋቋም የተጀመሩ የከፍታ ስራዎች ላይ በጋራ እየቆሙ ና ታሪክ እየሰሩ መሆኑን ግዙፍ ፕሮጀክቶች ማሳያ ናቸው። ይህ ዜና በቀጥታ እየተላለፈላችሁ የሚገኘው እዚህ አዲስ አበባ ከሚገኘው የኤቢሲ ዋና ስቱዲዮ ነው። ከውጭ ለትንታኔ መረጥነውን ጉዳይ እናጋራችሁ። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ለሀገራቸው የጦር ሚኒስቴር የኒውክሌር መሳሪያዎች እንዲሞከሩ ትዕዛዝ ሰጡ። ፕሬዝዳንቱ ይህንን ትዕዛዝ የሰጡት ሩሲያ ከጉዳዩ ጋር በተያያዘ የሰጠችውን ማስጠንቀቂያ አጸፋ ሊሆን እንደሚችል ተገምቷል። ዓለም ነው ፕሬዚደንት ትራምፕ ራሽያና ቻይናን ጨምሮ ሲሉ የገለጹት የኒውክሌር ሙከራም የትኛው እንደሆነ ግልጽ አይደለም። ወይስ የኒውክሌር አረር ተሸካሚ ሚሳይሎችን ሙከራ ማለታቸው ይሆን? ፕሬዚደንት ትራምፕ ይህን ውሳኔያቸውን ያሳወቁት ደቡብ ኮሪያ ውስጥ ከቻይና ፕሬዚደንት ሺጂፒንግ ጋር ተገናኝተው ለመነጋገር ማሪን ዋን በሚሰኘው ፕሬዝደንታዊ ሄሊኮፕተራቸው ጉዞ ላይ ሳሉ እንደነበረ ታውቋል። ድንገተኛና ምናልባትም አስደንጋጭ ውሳኔያቸው የተሰማው ግን የሩሲያ ፕሬዚደንት ቭላዲሚር ፑቲን በአንድ ወታደራዊ ሆስፒታል ጉብኝት ላይ አንድ ሌላ አዲስ የኒውክሌር ዜና ከሰበሩ ሰዓታት በኋላ ነበረ። በሆስፒታሉ ከዋናው ዶክተርና ከተወሰኑ በጦር ሜዳ የቆሰሉ ወታደሮች ጋር አብረው ተቀምጠው የታዩት ቭላዲሚር ፑቲን ሌላ ከቶም ሊሸነፍ የማይችል የራሽያ ጦር መሳሪያ የተሳካ ሙከራ መካሄዱን ገለጹ። ፖሴዶን ይባላል። ከሰርጓጅ መርከቦች በውሃ ውስጥ ለውስጥ የሚተኮስና ወታደራዊ ተንታኞች ከ9650 ኪሎ ሜትር በላይ ሊጓዝ ይችላል ስላሉት በሙከራ ደረጃ ላይ የሚገኝ በኒውክሌር ኃይል የሚሠራ መሳሪያ ነበር። ፑቲን መሣሪያውን ለመጀመሪያ ጊዜ መሞከሩን አስታውቋል። በዓለማችን መሳይ የሌለው ልዩ ነው ሲሉ የመሣሪያውን አውራነት አገዝፈዋል። የታለመለትን ኢላማ ከማነቦጭ የሚያሰናክለው ምንም አምካኝ መሣሪያ የለውም ሲሉም ፍርጥም ብለዋል። ፑቲን ከዚህ ጋር የዓለማችን ቁጥር አንድ ገዳይ የኒክሌር መሣሪያ ጥቃት አድራሽ ስለተባለው ሰይጣን ሁለት ተብሎ ስለሚታወቀው ሳርማት አህጉር አቋራጭ ቦሊስቲክ ሚሳይል በቅርቡ ለግዳጅ እንደሚጠመድም እንደ ዋዛ አስታውቀዋል። ፑቲን በአንድ ሳምንት ጊዜ ውስጥ የኒክሌር ግምጃ ቤታቸው ውስጥ አዳዲስ መሳሪያዎች መጨመራቸውን ሲገልጹ ሁለተኛ ጊዜያቸው ነው። ፕሬዝደንት ፑቲን ሌላ በኒክሌራል የሚሠራና ትንሿ ቸርኖቤል የሚል ቅጽል ስም የወጣላት፣ በኒክሌር ነዳጅ የሚሠራ ከፊል ፍጡነ ድምፅ የሆነና ላልተወሰነ ጊዜና ርቀት የትም ሲዞር ውሎ ማደር የሚችል ቡረቨስትኒክ የተባለ አዲስ ክሩዝ ሚሳኤል በስኬት መሞከራቸውን አስታውቀው ነበር። ተንታኞች እንደሚሉት ራሽያ የዩክሬን ይገባኛል ጥያቄዋን ለማስረገጥ ብላ ያደረገቻቸውን ኒውክሌራዊ ማስገንዘቢያ የዋይትሃውስ ነርቭ ነክቶ ምናልባት ሁላችንንም ወዳልታሰበ አዲስ አደገኛና የማይተነበይ ክፉ ዘመን ይዞን ሳይገባ አልቀረም ይላሉ። እንቀጥላለን። የተወደዳችሁ ከኢቲቪ ዜና 57 ሁለተኛው ምዕራፍ ጋር ናችሁ። አሁን ደግሞ የተመራረጡ የቢዝነስ ዘገባዎችን ትከታተሉ ዘንድ ባልደረባ መቅደስ እንዳለ እዚህ ስቱዲዮ ነው የምትገኘው። እንደምናመሽሽ፣ እንዴት አምሽታል? አምላክ ይመስገን። ምን ጉዳዮች አሉን ዛሬ? በዛሬው የቲቪ 57 የቢዝነስ ዜናችን በተለይም የወጣቶችን የፈጠራ ሀሳብ ወደ መሬት ለማውረድ የሚያስችል የፋይናንስ አሰራርን የተመለከተና ሌሎችንም